የአዲስ አበባ ከተማ አስተዳደር ከከተማዋ የተለያዩ የንግድና የዘርፍ ማህበራት ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ውይይት አካሂደዋል በውይይቱ ላይም በአዲስ አበባ እየተከናወኑ የሚገኙ የልማት ስራዎች የንግዱ ማህበረሰብ በሚከፍለው ግብር ነው ያሉት ከንቲባ አዳነች አቤቤ ለዚህም ምስጋና አቅርበዋል እነኚህ የሰራናቸው መሰረተ ልማቶች ከመሬት ተነስተው የተሰሩ አይደሉም ወይም በፍላጎት ስለፈለግን ያገኘናቸው አይደሉም ሌላ ሀገር አልረዳንም የተለየ ድጋፍ አላገኘንበትም በእናንተ ግብር የተሰራ ነው። የአብዛኛዎቻችሁ ቀና በጎ ፈቃደኛ ግብር ከፋይ መሆን ባይኖርበት ኖሮ ከየት ይገኛል? ስለዚህ እኛ እንደ ከተማ አስተዳደር እናመሰግናቸዋለን። በውይይቱ የንግድ ማህበረሰብ ተወካዮች ላነሷቸው ጥያቄዎችም ምላሽ ተሰጥቷል። በኢንቨስትመንት ዘርፍ ላይ የተሰማሩ አምራቾች ከአምስት አመት በፊት የተሰጣቸው ሼድ አሁን ላይ ጊዜያቸው አብቅቷል፣ ልቀቁ ለምን ተባልን ሲሉ ጥያቄ ያቀረቡ ሲሆን ምክትል ከንቲባ ዣንጥራር አባይ ምላሽ ሰጥተዋል። አምስት አመት ሙላ የሚለው ጥያቄ ለምን ወቅቱ ለቀቁ አይደለም። ምናልባት ከመቶ ሰራተኛ ሀምሳ ሰራተኛ በላይ ከሀያ ሰራተኛ በላይ ያሉት በሚነሱ ሰዓት ይሄ አምራች ድርጅት በተለይ ገንዘብ አይዝም። ሁልጊዜ ምን ይፈልጋል አምራች፣ ሌላ ማሽን ሌላ ማሽን አምጣ አምጣ ነው የሚለው እና እዛ ማሽኑ ማሽኖቹ ላይ እያዋለ ነው የሚሄደው። ገንዘቡን እንደ ሌላው ገንዘብ ይዘን ባንክ አስቀምጠን አለ፣ የእኛ ባንካችን እቃ ላይ ነው የሚውለው። አምስት ዓመት ሼድ ላይ ተቀምጦ ነው ሰው አንድ ሰክሰስ የሚሆነው። አንድ አምራጭ አስር ዓመት ተቀምጦ ነው። እያንዳንዳችን ሼዶቻችን ላይ በሚሊየን እያወጣን ነው ምናለማው ከመንግስት ጠብቀን ከሚመለከተው አካል አድርጉልን ሳንል በምንሰራው ስራ፣ በስራዎቻችን ስንት ሰራተኛ ነው እያስተዳደርን ያለ ነው። በየሼዶች ስንት ወደ 350 የሚሆኑ ሙያ ሰለጠናቸው ሰልጣኞች አሉ። ይሄንን ትልልቅ ስራ የሚሰራ አምራች ሼድ ልቀቅ ተብሎ የሚለጠፍበት ከሆነ በስጋት ኤሪያ ላይ የሚሆን ከሆነ እንዴት ነው ውጤታም አምራች ልታገኝ የምትችለው ሀገራችን። በጣም ጎበዙ ኢንተርፕራይዞች ራሳቸውን ለወጡ፣ በአምስት ዓመት ውስጥ ብዙ ስራ እድል ፈጠሩ። አሁን ይህን የስራ እድል ከፈጠሩ በኋላ ወደሚቀጥለው ደረጃ ሲሸጋገሩ፣ በሚቀጥለው መንግስት ተጨማሪ ሸዲስተን ይስጠን ወይ እዛው እንቆይ የሚሉ ጥያቄዎች አሉ። በሌላ መንገድ ደግሞ ከታች የሚፈልቀው ወጣት ኃይል ስራ ይፈልጋል፣ ሲድመን ይፈልጋል። ከየት ሪሶርስ ውጥረት አለበት ማጣጣም አለብን። ይህንን እንደ መርህ ወስደን ማየት መቻል ስላለብን ማለት ነው። አምስት ዓመት የሞላው ቢያንስ ቢያንስ የተወሰነ እንቅስቃሴ ውስጥ ገገብ ጋር ተከራይቶ መስራት የሚችል ከሆነ ወጥቶ ቢሰራ፣ ነገር ግን ደግሞ አዳዲስ ሴት ስራ ድል የሚፈጠርላቸው ዜጎች ደግሞ ተደራጅተው ስራ ድል ቢፈጠርላቸው የሚል እንደ መርህ ያየነው ነው። በግብር አሰባሰብ ላይ የሚስተዋሉ ችግሮችንም የውይይቱ ተሳታፊዎች አንስተዋል። ገቢዎች አካባቢ ላይ ያለው ነገር ብልሹ አሰራርን ለመቀነስ እንዴት ነው እሱ አስራ ምናምን የተባለውን 15 ሚሊዮን ክፍል የተባለውን ግብር ወደ ሰባት ያመጣው? ያ ባለሙያ ከተደራደረ በኋላ እንዴት ሊያመጣው ቻለ? መጀመሪያ አሰራሩን ማን ነው እሱን መፈተሽ ያለበት? ከግብር አሰባሰብ ጋር በተገናኘ በብልሹ አሰራር ላይ የተሳተፉ ሰራተኞች ተጠያቂ መደረጋቸውን ከንቲባ አዳነች አቤቤ ገልጸዋል። በገቢዎች ቢሮ ብቻ ኮ ዘንድሮ የተቀጣውን በየጊዜው ሚዲያ ላይ እናወጣ ያለን ስሙን አጋልጠን ፎቶውን አጋልጠን ተከታተሉ፣ እንጂ ከነ ፎቶ እጅ ከፈንጅ ሲያዝ እጅ ከፈንጅ ብለን፣ ካልሆነ ደግሞ በመረጃ ሲደርስበት መረጃውንና ፎቶግራፉን አውጥተን እያጋለጥን ነግበኔ እንዲባል ማለት ነው። እሱ መቅጣት ብቻ ሳይሆን ሌላውም እጁ እንዲታቀብ ለማድረግ ነው። ችግር ያለባቸውን ደግሞ ጠንክራቸው አጋልጣችሁ ካልሰጣችሁን ችግሩ ይከርምባችኋል። የተጀመሩ ስኬታማ ስራዎችን ይበልጥ አጠናክሮ ለማስቀጠልና የተሻለ ደረጃ ለማድረስ በጋራ መስራት እንደሚጠይቅ ከንቲባ አዳነች አቤቤ በአጽንኦት ተናግረዋል።